ሳለ ከኋላ ማዝራት የምትኝ ወርቄ እናንተ ባደርሱልኝ ገሌ ነበር። አሁን ራሱ አካባቢ ነው ነው፣ ወይኔ ነበር። ምን አይነት ነው? ወንድም እኮ ነው የመጣው አሁን። ዛሬ እዚህ ሳናገኘው አንሄድም። ይኸውልህ፣ አንተን ብትሆን ማለት ነው። እየሰማኸኝ ነው?

እህቴንም ሌላ ነገር አድርጓት እንደው ታማለች ብሎ ነበር። ይደወልልኝ ቤተሰቦቼ ጋር እንደ ወይኔ አሬ ደም ከዚህ የት ነው ልናገኘው የምንችለው? እኔ ምን አውቃለሁ። እናንተ ባደረሱልኝ እዚህ ወንዝ

እስቲ አንተ ረጋ በና፣ እስቲ ንገረን። እስቲ በጣም እኮ ቸኩ ስለሆነ ነው፣ ምንም እኮ ሊረዳህ አልቻልኩም። እንዴት ነው ያገኘህ? የሴት ድምጽ ነው እናቴ። ማን ደወለ እንኳን አላረጋግጥም እህት ታማለች ሲሉኝ ደንግጬ፣ ስልኩ ማንን እንኳን አላውቅም። እህቴን ለማትረፍ ሩእን ቁጥሩ ያዘ እን ምናልባት የሚጠቅመን ከሆነ ሩጬ ባላመልጦ እዛው ነበርኩ። ስልክ እኮ ነው፣ አዲሱ የሚስቱ ስልክ ነው አዲሱ አላስጠረፈኝም እኮ አካባቢ እሱ ነው ብያለሁ። እያንዳንዳችንን አሁንም ያጠቃል። ስጆ ደንግቶ ባይሮጥ ኮጋሉ ወንድ ወንድ ሆነ። ለምን አይመጣም? ለምን ሮጠ? ለምን አይመጣም? አሁን ወይኔ ሪያለ መጨረስ ነበረብኝ አሁን ዝም ብለህ ለእኔ ለመመለስ ሳይሆን እማደርግህ እምጠይቀህን ብቻ አድርግልኝ። እሺ ብላ አድርግልኝ። አሁን ደውልለት፣ ከዛ ካልሰራህ አልሰራም። መጀመሪያ ደውልለት። ቂል እኮ አይደለሁ። መጀመሪያ ደውልለት። እንዲህ ስላልክማ ምን መስሎህ ነው? ሰጠኝ ስልኩን ስጠኝ። አንተ መደወል ይፈልጋል፣ አቡሻ እንደ ስልኩን ስጠኝ። ና ሻቡሽ ና ና ና ና። ምንም አስፈላጊ አይደለም፣ አስፈላጊ አይደለም። አሁን ላይ እኛ እዚህ ጋር ነቃ ማለት ነው ያለብን። እነኚህ ነገሮች ሁሉ ነገሮች እየተፈጠሩ ያሉት አንተን ስሜታዊ ለማድረግ እየተፈጠረ ነው። ገብቷል ሐሳቤ? ስለዚህ አሁን አንተ እዚህ ጋር ረጋ ማለት ነው ያለብን። በጓደኛ የመጣው እንድትናደድ፣ ተናደሱን የሆነ ነገር እንድታደርገውና እንድትታሰር ነው የሚፈልጉ። ስለዚህ አሁን ምንም አስፈላጊ አይደለም። አንተ ከኔጋር ጋር አዲስ አበባ ትሄዳለህ? አዲስ አበባ ትሄድና ያለውን ነገር እዛ ፊክስ እናደርጋለን። አራ ሊት ማለት ይገ ይገዱዋል። መልሱ አይ ከጓደኞች ጋር ተሰባስበን አንድ ቦታ እናድራለን እንጂ አለም ላይ የሱንም የሱንም ቤተሰብ ሊያጠቃ ይችላል። እናንተ ደግሞ ማድረግ ያለውን ነገር ፊክስ አርጉት፣ እዚህ ያለውን ነገር ጨርሱት እንጂ ፖሊስ ስቴሽን የለም እዚህ አካባቢ ብዙ ነገር ነበር። ዋራ አጣጣ ያመጣው አንተ ነህ ሲለኝ ነበር። እኔ ፖሊስ ብንሄድ የትም ብንሄድ የሚተው እኔን ከዚህ ካላስወጣችሁኝ ቤተሰቦቼ ጋርም እንዳሄድ እየፈራሁ ነው። የዚህ ነው ያህል ደፋር አይደለም። የዚህ ደፋር እኔን ውሰዱኝ። እኔ ቤተሰቦቼ ሰላም እንደሆኑ አስፈላጊ ከሆነ አንተ ነው ሚዘን እንሄዳለን ይሄን በባላቁ አቡሽ ጣጣ ወጣ እሺ ራስን ለመረጋጋት ሞክር ምንም የተፈጠረ ነገር የለም በቃ አንተ ስለደነገጥክ ብቻ ነው እሺ ምንም የተፈጠረ ነገር የለም ረጋበት እህ ተረጋጋ በቃ እንደውልላችሁ አለ ያለ አይኝቻች ያን አንተን ምንም ማድረግ አይችልም ዘና በል ረጋበት ነዚህ አስፈላጊ ከሆነ ሁለታችሁን ከኛ ጋር ትሄዳላችሁ ከዛ ጉዳዩን ከጨረሱ በኋላ ወደዚህ እንመለሳለን ማለት ነው። ፈርሳል በቃ ተጨማሪ አይ ልጆቹ የሚመጣ ብቻ ሆነ አይደለም፣ ስንት የሚያውቁ ሰው አለ ሁሉ ሙሉ ጫቁ ይስፋ። አይደለም ስንት ሰራተኛ ያለው ሱቁ ነግሬያቸዋለሁ። ምን መደወል አለብህ አለዛ፣ ጥሩ ሁኔታ ነው ያለ። ስልኩ መደጋገምና መደወል አለብህ። ማግኘት በቃ ማግኘት፣ እሱ ማግኘት አለብኝ እኔ። ስልኩ ይጠራል፣ አይነሳም፣ ይጠራል፣ አይነሳም። እኔ እኮ ተፋታ ተፈው እንዴ ልጁ አንተ እንደነገርከኝ ነው። ቤተሰቦቹን ይገናኛል ከአዲስ አበባ እንደመጣ ነው ማለት ነው። የዚህ ጓደኛዬ ነው ምንም ነገር አልነበረ። ያን እስኪ አንተ ተረጋጋ ነው ምን ምን ነገር ብዙ ነገር ነው ያስብኩት እንጂ እህቴ ጋር ልደውል አዲስ አበባ። የእሷን ስልክ ካነሳላት ይሰማታል። ራፍ ተባለው ይሄንን ነገር በቃ እንዴ በሽግብንና ሊዝ ነው። ራፍ ተባለው ይረፍ ልንገራ ልጎሱ ልንገራ እኛ ምን ፈልገው እሱ በቃ ያ የሆነ ሰላም ጋር ደው ንብረቱ ሙሉ ንብረቱ የራሱ እንደሆነ እያወቀ እንኳን አልፈልግም ውሰዱት እያላችሁ። ስለዚህ እሱ የሚፈልገው ሰላምና ሰላም ብቻ ነው። እኔ ከናቴ ጋር አገናኙ። እህቴ ነው እንዴ እኔ ሰውኔን አስፈቀኝ ጋር አሎ ሰላም። እኔ ቅድም ነኝ ነው ሰላም ነሽ? እንደነሽ ሰላም አለ ቤት ልጆች ሰላም። አሁን እኔ ሞጆ ነው ያለሁት። ያ ልጅ እየበጠበጠ ነው፣ ወንድምሽ ነው። እሄው ሄድኩኝ፣ ያንን ልጅ አቡሽን ላይ ሄጄ እየረበሸ ነው። አሁን ደግሞ ጓደኛውን ጫካ ላይ አንቆት ላይ ያገኘ ነው። እንደገና ተመልሶ ጠፍቷል። እገላችኋለሁ እያለ ጫካ ውስጥ ገብቷል። ስልክ ቢደወልለት አያነሳም። ደውለሽ፣ እሄን ጥቃትን እረፍ ራፍ ወንድ ማለም ሄዱ። አለ በሽምግልና ሊጨርስ ነው። አቡሽ ጋር ነኝ እኔ። ጫካ ገብቷል። ደውይለት፣ አነሳ። ደውይለት፣ ምንም የሚደርስ ነገር የለም። ጓደኞቻችን ሌላ ነገር አቡሽ እኔ እኔ የምፈልገው እሱን ነው።

ቱቶሉ ማውር ማለት ቱቶሉ ማውር ማለት እኔ ቅድም መጥይ ብሎ ስላት ደነገጠኝ። ሁሉ ይዝ ሰው ነው ፈረ እናንተ እዛ ታች ሄዳለችሁ ማለት ነው። እናቴን እና እህቴን እንዳያጠቃ ምን ማለት ነው? ዛሬ አሁን ሄዳለሁ እኮ። እዛ እዛ ሄዳችሁ እዛ ያለውን ነገር አስተካክሉ፣ እኔ እዚህ ያለውን ደግሞ አስተካክላለሁ። ነገሮችን ገብቷል አይደል? የሆን ነገር እንዳያደርግ፣ አሁንም እነሱን የሆን ነገር እንዳያደርግ እነሱ ገሉ እኔንም ገሉ። ወዩን ነገር ንብረቱን ከመውሰድ በፊት እዛ ሄዳችሁ እናንተ አስታግሉ፣ እኔ እዚህ ደግሞ ጓደኞቼ ይጠብቃሉ። አላም አቤት አለ። አነሳለሽ። የት ነው ያለው? ያለበትን አልናገርም ብሏል። አንስቷል እኮ የጫካ ውስጥ ብዬ አለ ሰው በይ፣ በቃ አሁን ወደ አዲስ አበባ ይምጣ። ያለውን ነገር ቁጭ ብለን እንነጋገራለን። በይው። እሺ አስፈላጊ ነው። ንብረቱንም እንደማይፈልግ ነገረ። የንብረት ጉዳይ አይደለም፣ መጀመሪያ ላይ እዚች ጋር ሴፍቲ ይቀድማል። ዋናው ደህንነታቸው ነው፣ የሱም የነኪያም የሱም ቤተሰቦችም ቢሆኑ ዋናው ደህንነታቸው ነው የሚያሳስበን። ከዛ በኋላ እንደርስበታለን። በሽምግልና ይዛችሁ ተጎርቻለሁ የሚልም ካለ እኔ ተጎርቻለሁ የሚል ሰው መጥቶ የሽምግልና ማውራት ይችላል። ነበር የመጣሁት አሻ ምን አሻ ምን አሻ ምን አሻ ነበር አሻ ምን አሻ ምን አሻ ምን ነገር እንዳላደርግ በቃ እኮ

ከዛ እንደዛ እናደርግና እናስተካክላለን። በቃ አሪፍ ነው እንዴ። በቃ አሪፍ አስተካክል። አይ ግን ቆይ ቆይ ቆይ፣ ምን ጓደኞች ቢያጠቃውስ እሱና ቤተሰቡን። እነሱም እኮ ለኔ ብዙ ጊዜ ተዋድቀው አድቁ። እዚህ ልሁን ነገ ቢደሽን። አይ እንደውልና ማለት ነው ጓደኞቻች ጋር ሰብሰብ ብለን እንደር። ከዛም በኋላ ነገ ጧት እኔ ደግሞ ከሱ ጋር ተደዋውዬ እሄዳለሁ። ምን ችግር አለ? እንደዛም ማድረግ እንችላለን፣ ግን እናንተ ጋር አብረው ማድረግ የሚችሉ ልጆች አሉ። አሉ ስንት ናችሁ? ስድስት ናቸው ምናምን የሚሆኑ ልጆች አሉ እኮ አብራችሁ። አዎ ወደ እናንተ አገኛ፣ ግን ያጠቃ። ኧረ ችግር የለም። ማድረግ ካገኛ ያጠቃ። እንትን ነገርችሁ፣ ምንዲ ተነጋውለች። እሷም እሚያርፍ ሰው አይደለም። ኧረ ከኛ እማይበልጥ እኮ እንዲ እንደዚህ ሰርቶኝ ደሞ እሚያርፍ ሰው አይደለም። እኛ ስለማይነጣው ጠብቀው። እሺ ስለዚህ በቃ እንደዚህ እናደርጋለን። ስለዚህ እናንተ አብራችሁ ታደራላችሁ። በስልክ በእያንዳንዱ ሞመንት ምናምን ነገር እየተደዋወለን እንቆያለን። እሺ፣ ስለዚህ ያለውን ነገር እያንዳንዱ ነገር እንድታሰውቀ ይፈልጋል። እናትህን በሰላም አግኛት። እሺ፣ በቃ እንደዛ እናደርጋለን። ጠዋት ላይ እንደዋወልና ቀጥታ ትመጣለህ። ከዛ ፀጉርህንም ምናምን ነገር ጠዋት ትስተካከላለህ፣ እዛው ትስተካከላለህ። ልብስ ምናምን እዛው እናስተካከላለን። ስለዚህ አንተ እዚህ ለፀጉር ቤት ምናምን ብለ ብቻ እንድትወጣ አልፈልግም። አብረሃ ሁን። አሁን ቤት እስክትገቡ ድረስ ራሱ አብረናችሁ ነው የምንሄደው። ቤት አስገብተናችሁ ጓደኞቻችሁ ከመጡ በኋላ እኛ ወደ አዲስ አበባ እና ምን ቀረህ? አላቡሽ ግን አሁን ቆይ። እኔ አሁን የቀረኝ ነገር ምንድን ነው? እናት አሁን እንዴት ብላ ትቀበለኛለች? እናት ጸበል ነበረች ጸበልም ሄዳ ተሽራ። ምን ነው በቃ፣ አሟ ጸበል ሄዳ ነበረ። ያንተም ጭንቀት ያንተ ምንም። አሟ ጸበል ነበረች። ከፀበልም መታለች። አሁን ሰላም ነች። ሰላም ነች። አሁን ሰላም ነች። እናትህንም በሰላም ታገኛታለህ። ግን አንተ ስትመጣ እንዳደነገጥ ያለውን ነገር ቀስ ብለን አስረድተናል። ወይስ እሺ፣ ወይስ አንተ ደህና ነች ትያ። አድጋለች። እስቲ ፎቶ አለ። እስቲ ፎቶ። አንተን አክላለች። እንግዲህ አንተን አክላለች። ደህና ነች። ወይኔ በጣም አምሮበታል እኮ ነው ሰላም ነው። እኔ ከእሷ ባልነት ጠን ኖሮ አብረን ብናድግ ኖሮ ይህ ትልቁነን ነበር እኮ። አሁንም አሁንም ጥሩ ቦታ ነው ያሉት ጥሩ ሁኔታ ነው ያሉት። ቤቱ የድሮ ቤት አይደለም ያሉት፣ በኮሪደር ልማት ፈርሶ። አንዳንዴም ያጠፋል እንጂ ጥሩ ስራም ይሠራል። የሰው ቤት ያነፈንፋል እንጂ ለአንዳንድ ሰው ደግሞ ጥሩ ያደርጋል። ቤት ሌላ ቤት ተሰጥቶን ነው ያሉት ሌላ ጋር በከሩ ደር ፈርሶ ሌላ ጋር ነው ያለው። ቁም ቤት ውስጥ ነው ያለው አሁን እንዳደረግጥ ምን እንዳትልብኝ እና መጥፎ ሁኔታ ላይ እንዳትሆንብኝ ነው። ከጠበልም በቅርብ ነው የመጣችው። አመቷን ምናምን ከመጣችው ይሁን ልጅ ለኔ ልጅ ሁሉ መድኃኒት ልታመጣል ገዳም ሁሉ ሄዳ ነበር። ስለዚህ ደህና ሁኔታ ላይ ነች አሁን አንተን እንደዛ እየወደደች እንደዛ ሞቷል የተባለ ልጅ ድንገት ስታይ መጥፎ ሁኔታ ላይ ስለምትሆንብኝ ተስተካክለ ምን ብለ ከሱ ጋር ተመጣጣ እኔም ሽማግሌ ሰብስቡ ምን ብዬ ያለውን ነገር እሺ። ከአንተ አሁን አንድ የምንፈልገው ነገር ከዚህ በኋላ ይሁን፣ እሱም ላይ እሱም ተጠንቀቀ፣ ምንም ነገር እንዳያደርግ አንተ እንድትነግረው እንፈልጋለን። ምክንያቱም እርስ በርስ አለም ነግረዋለች፣ ታለም ነግረዋለች። አክስተ እኔም አሁን ስልኬ ከነሳ እነግረዋለሁ። አንተ ነው አንተ ከእኛ ጋር እንደሆንክ ስላወቀ ብቻ ነው ያነገረው አላነሳልኝ። ተጠንቀቁት እንዳያጠቃ። እሺ ይኸውልህ፣ እስካሁን ስልክም ያላነሳለህ ከኛ ጋር እንደሆን ከያያ ሊሆን ይችላል፣ የሆነ ቦታ ላይ ቆሞ እያየነው እርግጠኛ። ስለዚህ ከዚህ በኋላ ምንም አይነት ስህተት እንዳይሰራ ነገር አለበለዚያ ግን በጣም ከባድ ነገር ነው። ተሰናዳና ነገ ተነስተህ ትመጣለህ። አሁን አሪፍ ነው። በቃ ስለዚህ ሌላ ምን ተነጋገር መታገል አብረን ከኔ ጋር ነው የምትገባው። መጥቶ ከኔ ጋር ነው ሽማግሌ ሰብስበን ነው ገባ ድንገት ልጁን ይዘው ከምትሄድ ከሆነ እህቴ ድርቅ ብላ ነው የምትቀረው እሱ እናስብበታለን አሁን ላይ እሱን ተመሳራ የምንወስነው ውሳኔ ነው የሚሆነው እሱ አደለም ዋናው ነገር እሱ አደለም አሁን ዋናው ነገር እዚህ ጋ ወንድምህ ድጋሚ እንደዚህ አይነት ጥቃት ማናቸውም ላይ እንዲፈጽም አልፈልግም የሚያደርገን ከሆነ ግን በጣም ብዙ መረጃዎች አሉ ገብቶሀል አይደል እድሜ ልክ እንዲታሰር ነው የማደርገው በጣም ብዙ መረጃ አለኝ ስለዚህ ይወድ ያንዳንዱ ነገር ሲናዘዝ በቪዲዮ ተይዟል። ምንም የሚቀር መረጃ የለም። ስለዚህ ለራሱ የሚፈልግ የሚሳሳ ከሆነ ለራሱ የሚያዝን ከሆነ እንደዚህ አይነት የቀሽም ስራ እየሰራ ራሱ እንዲጎዳ አልፈልግም። ገብቷል ሀሳቤ። ስለዚህ እሱን ደግሞ አንተን ልትነግረው የሚገባው ስለዚህ ንገረውና ይሄ ነገር እንዲያስተካክል አድርገው። ስለዚህ በቃ ለራስ ራስን ጠብቅ፣ ችግር የለም። አሁን እንደውልላችሁ ደውልለት እስቲ እሺ። ቆይ ግን አንድ በጣም ያስጨንቀኝ ነገር ስላለ ማለት ነው አብሮት የሚሰሩ ሰዎች አሉ፣ ምናምን ነገር ሲሰምቸዋለሁ። እሱ በጣም ብዙ ሰዎች አሉ፣ አንተን ሊያጠቁ። ሌላ ሰው ነበር እንዴ አብሮ? አይ እኔ ማሰራተኝ ነው እንዴ እሱ ቀጥሯል። እንደማሰራቸው ሰራተኞች ሰራተኞቹ። ችግር የለም ምንም እነግራቸዋለሁ። ሰራተኞቹ ነው ታታቸው። እንኳን አቡሽ አብሮ ምን ያሳናቸው። ግን አሁን ምን አስበው ከሱ ጋር ምናልባት ከፍሏቸው ሊሆን ይችላል በሚለው የሚለው እኮ ነው የሚያስቡ። እጅ ረጅም ነው። አዎ እሱ እሱ እዚህ ነው ስትለው እዚህ ነው እዚህ ነው ስትለው እዛ ነው

ለሱም ከመጡት ሰዎች ድነገኛ ቤት ይቀርበዋል። እዛ ከምናምን ጠዋት ለመውጣት ላይ እንደዛ ከሆነ እኔ እዚህ አቱ ለሄድና ያለውን ነገር እዛ ፊክስ እናርግ በቃ እንጨርስ እንቻርስ እንይ አይሻልም? በቃ መቀኒት